ለሁሉ ሰው መስዋዕትነት አንድ ሰው መረገጥ የለበት። ከፈለጉ እኮ ሁሉም እኮ አክቲ ማድረግ አንተ እሷ እኮ ጎደኛ ይክና አንተን ካላከበረች እያሉ ሜንሽን ያደረጋሉ። ደግሞ ዛሬ አንድ ነገር ልንገርሽ፣ ዛሬ ደግሞ ተግባር ሆኗል። እዚህ ጋር የሚያቃጥለኝ እነሱ ያሉ ማንም የተሰደበ እንደሆነ እያዩ አንድ ሰው እኔ ልሰደብ ችግር የለውም ብሎ እንደዚህ አይነት ስራ ከሰራ እኛ ምን ማድረግ እንችላለን? ስራ እንደሆነ ደግሞ አይገባቸው። ደደቦች ናቸው እነሱ፣ ምን ታድርጋቸው እኮ ስራ መሆኑን እያወቁ ምን መሆኑን እያወቁ በቃ ለምን ለምን አየዋት ለምን ለምን ታዲያ፣ በዚህም የመጣይ በዚህም የመጣ ሁሉም ላይ እሷ ላይ ስራ ባይሆን ራሱ ስራ ስድቡን ፈርቶ ማለት ነው። ሁሉም ሰው ጭንቅላቱን ለማስመለጥ ራሱን ጥሩ ለማድረግ ነው እየፈለገ ያለው እዛ ውስጥ ያለው ሰው ሁሉ የሚሰራው ራሱን ነጻ ለማውጣት ይፈልጋል። ራሱን በቃ ስድብን ፈርቶ ማለት ነው። ሁሉም ከዚህም የመጣ ከዚም የመጣ እሷ ላይ ብቻ ደግፎ በቃ ነጻ ለማውጣት ነው የሚፈልገው ማለት ነው። በልጁም በኩል የመጣው በሴቱን በኩል የመጣውን ችግር ማለት ነው እና ስራ መሆኑን ደግሞ እየታወቀ እዚህ ጋር ደግሞ መጥተው ኔአራ የሰት አምላክ ይፍረዳቸው። አሁን ማታ እንዲህ ጮጋራ ይቅጥጥ ማለት አንቺ በዛ ከወጣች በኋላ በጣም ነው የምናደደው፣ በጣም ነው እንትን ብለው በቃ ገብቶሻል። ሰው ያልሆነውን ሆነ ሲሉ፣ ያልተደረገውን ተደረገ ሲሉ፣ ምን ሲሉ ሲቀጥፉ፣ ምን ታርጋቸው? ወደደችም ጠላችም እየረገጠች ትመራቸዋለች። ለሁሉም ታስተምራቸዋለች። ምን ታርጋቸው? የማይሉ ነገር የለም አይደለም። አሁን እኮ ይሄ ነገር ስራ ባይሆን እውነት ቢሆን እራሱ ማለት ነው። እውነት ቢሆን እራሱ የተኛም ሴት የተኛም ሴት ከምትወዳው ልጅ የሆነ ነገር ስታይ ማወቅ ትፈልጋለች። እንትና አስረዳኝ፣ እኔ እንኳን አይደለም፣ አንቺ አትይም እራስሽ ቦታ ቢሆን ምን ምንድነው አንደኛ አንደኛ ልብ ብሎ ላየው ትምህርት አለው ልብ ብሎ ለላየው ግን እሷን ብቻ ለምን እሷ ብቻ ለምን ትጠይቀዋለች እሱ የሚባል ነገር እንዴ ሰው ልጅ እኮ ትላንትና ዛሬ የት ዋልክ እኮ ትለዋለች ትላንትና አልፎዋል ሊለኝ አይችልም የትላንትና ያሳለፈበትን ይነግረኛል የመንገድ ግዴታ አለበት የመጠየቅ ግዴታ አለብኝ ጠጥቷቸዋል። አሁን እሷ አሁን ከሌላ ሰው ላይ ካለድሮ ላይአንቺ የራስሽን ያሳለፍሹ ነገር እንዴ አንቺ ያሳለፍሹ ነገር አሁን ማለት ነው አንቺ ያሳለፍሹ ነገር ሁሉ ሞ የራሱ ነገር ደብቆ ከዛን ደግሞ የሆነ ነገር ወጣ። ምንም እንኳን አጠፋችም በመጀመሪያ ላይፍ ሲገባ ይህንን ስራ አንድ ብለው ያመጡት አይዲ የሰጡት እነሱ ናቸው። የመጀመሪያ ኤክስህን አምጣ ብለው ያሉት እነሱ ናቸው። ከዛ በኋላ ሊሰራበት ተፈልጎ ተራዘመ። ሲራዘም ደግሞ እሷ ጥያቄ ያቀረበች፣ ጥያቄ ስታቀርብ የማስረዳት ምንም ምንም የለብም አለ። ግን ሊሰራ ፈልጎ ነው የድሮ ነው አለ። የድሮ ከሆነ በቀደም ለትንትሮ ሲሰራ ይኸው፣ ሊከርድ እየላከችልኝ ነው በየቀኑ ሊከርድ ትልክልኛለች። አሁን ማታ ደግሞ ምን አለች መሰለች? ለሄኖክ ማለት ነው። የድሮ መሆኑና የዛሬ መሆኑን ማስረጃ አለ ወይ ብለዋለች። ለሄኖክ ማለት ነው። ስለዚህ የእሱን ጉዳይ ለሱ ተወ፣ እሱ ነው መልስ መስጠት ያለበት፣ የኔን ደግሞ የኔ ነው ብላ ስትነግረው ይሄ ነገር ምን ለማለት ተፈልጎ ነው? አሁን ምን ትለዋለች? ላይ የሚመስለች ያንን ቦይስና ምናምን ካየች ይሄ የዛሬ ነው፣ ቀኑ መቼም አለ የዛሬ መሆኑን የምን መሆኑን ሊሰሩበት ፈልገው እንጂ ምንም ነገር እኮ የለም። ግን ስራ መሆኑን እየታወቀ ምን መሆኑን። አሁን ባለፈው ከኔ ጋር አታወራ ለሀይ የሚለው መሰለኛ ተላከላት ፎቶ እና ቴክስት። ከኔ ጋር ምንምናወራ ነገር የለም አለት። አሁን ከትላንት ወደ እንትሮ ሲሰራ ይኸው በየጊዜው ትልክልኛለች። ክኒኒ ነው ክኒኒ ጊዜ የደረሰበት ሰው ይመስል ሊተር ትልክልኛለች አለ። ይሄ ሊሰሩበት ተፈልጎ ነው። ግን እቺ ልጅ ምን ባመጣባት ነው የምትረገጠው? ምንድን ነው ያደረገችው? እኮ እሷ ራሱ ትላንት እኮ እኔ ምንም ነገር አልጠይቅም፣ ከዚህ በኋላ አልጠይቅም ነው ያለችው። ይሄ ሄኖክ ምን ስላደረገ ነው የምትሳደቡት? ምናምን ይባ እኔ ራሱ አልተሳደብኩም ስራ ነው ብዬ ስለተቀበል። ግን ሄኖክን ደግሞ የሚሳደቡ ልጆች የራሳቸውን ነገር፣ የሆነ ነገር ስለተረዱ ነው። ብሩኬን ብቻ ወግኖ ነው የሚያወራው ለሁለቱ አይደለም። አሁን እኮ እሷ ለሁለቱ ለሁለቱ አስተረዳተን አንቺም በራስሽ በኩል ትክክል ነሽ፣ እሱም በራሱ በኩል ትክክል ምለው ፍፄ ነው ሁለቱ እንዲታረቁ የሚያደርገው ማለት ነው። ይሄ ደግሞ እሷ እየተወነ ነው። ሀቢብቲየም አልተጣሉ፣ እየተወኑ ነው። ይሄ ትወና ነው፣ እየተወኑ ነው። አሁን አንዱ ለአንዱ ተቃራኒ መሆን አለበት፣ አንዱ ለአንዱ ተቃራኒ ከማይረዱት ነገር እኮ ነው።

ካፋቱ እኮ ከፈቱ ማታ ምን እነ ትናንትና ብላለች ለሚቀንባት ሁሉም ጥፋተኛ ታለች፣ እኔ ነኝ። ሁሉም በኔ ላይ ነው የሚጨውት አለች እኮ ትናንትና፣ ሁሉም በኔ ላይ ነው የሚፈርዱት አለች ትናንትና። ሲመጣ ሁሉም እሷ ላይ ነው የሆነው እና እሷ ደግሞ ስድብ አልፈራችም ሙላቸው ሁላቸውም ማለት ነው። ስድቡን የሚዲያውን ስድብ ፈርተው እራሳቸውን ነፃ ለማውጣት እየታገቡ ነው። ምንም ነገር ደሌለ የወንዱንም የሴቱን ጥያቄ ሁሉንም እሷ ላይ በፍጽ ቤት ወይ በሆኖ በሄኖክ ቤት ወይ በፍጽ ቤት ወይ በሄኖክ ቤት ይመጣሉ ማለት ነው ሩሸር ለምን በዙሯቸው ጓደኛ መድረስ ስላለባቸው ማለት ነው። ግን ሲሰሩ አንዱ ዝቅ ተብሎ አንዱ ተረግጦ አይደለም ነው። ደህና ዋሉ፣ ደህና ዋሉ ሁላችሁም በይ